ወይዘሮ ሮማና እንግዲህ የነ ናቲን እና የነ ሮቤልን እናት በትራስ አፍና አስወግዳ በእስር ቤት ፖሊስ ቁጥጥር ስር ሆናለች ማለት ነው። እንዲሁም ጋሽ ግርማን ደግሞ ናቲ ከመስሪያ ቤት ሄዶ አስገድዶ ድርጅቱን እንዲሸጡት አድርጓቸዋል። ምክንያቱም እናቱ በአልጋ ቁራኛ ላይ እያለች አንተ የተንፈራሰስ የምትኖርበት ጊዜ የለብም እውነታውና እውነታው ይህ ነው። አንድ ቀን ሰጥቼሃለሁ በሚል ነበር በማስጠንቀቂያ ናቲ ጋሽ ግርማ ጋር ተነጋግሮ የወጣው ይህም ያስጨነቃቸው ጋሽ ግርማ ወደ መጠጥ ቤት ሄደው ጢን ብለው ይሰክሩና ወደ ቤት ሲመቱ ለጽናት እንግዲህ፣ ጽናት በድየሻለው፣ አንድ የደበኩሽ ሚስጥር አለ ልትነግሪኝ ይገባ ሲላት፣ አባ አሁን እኮ አንተ ሰክረሃል ተኛ ብትለው፣ በፍጹም አንድ ነገር ልንገርሽ እያሉ እንግዲህ በስካር ድሮ ድሮ ዩኒቨርሲቲ ገና እንደገባሁኝ እያለ ሲጀምር ነገ ትነግረኛለህ አባ፣ አሁን እኮ ትክክል አይደለም ተኛ እያለች ብትለውም ሚስጢሩን አላስጨረሷትም። እንግዲህ ይህ ነበር እንግዲህ እሱ ዩኒቨርሲቲ ተማሪ ሳሉ ጋሽ ግርማ ወዝገሮ አስካልን የነናትናኤልን እናት በፍቅር ከጠመዷቸው በኋላ በአጋጣሚ እርግዝና ይፈጠርና ትምህርታቸውን አቋርጠው ወደ ሀገራቸው ይሄዳሉ። ከዛ በኋላ እንግዲህ ቤት ወደቅሽ የት ገባሽ ብለው ሳይጠይቁ ያንን ሁሉ ትተው ወይዘሮ የጽናትን እናት ደግሞ በዩኒቨርሲቲ ውስጥ አግብተው ጽናትን ወለዱ። ልጁም አባቴ ማን ነው የሚል የዘላለም ጥያቄ በአእምሮ ላይ ነበረው። አባቱን ግን ወይዘሮ አስካለች አልነገሩትም ነበር። አሁን ጽናት ደግሞ ድንገት የተባለውን ወንድሟን እንግዲህ እሱ ማን ስለሆነ ነው አባቴን እያስገደደ ገንዘብ የሚጠይቀው ድርጅቱን ስለምንድን ነው የሚያሸጠው? እያለች ጥያቄ ውስጥ ገብታለች። ማን ስለሆነ ማንነቱን ማወቅና ማረጋገጥ እፈልጋለሁ እያለች ለባቢም ሆነ ለብሌን እየተናገረች ነው። መጨረሻው ምን ይሆናል? ሰላም! ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ እያደረጋችሁ አበረታቱኝ። እንግዲህ ጽናት ቀጣይ ፓርቲ ዘንላችሁ መተናል። በእንጀራ እናቷ የምትሰቃየው ጽናት እንግዲህ አሁንም መከራው አለቀቃትም። የጋሽ ግርማ ችግር አሁን አንለቀ ሲባል ሌላ ችግር እየተዋለደ ሄዷል። አሁን ያልታሰበ ከዘመናት ያለፈናትናል የሚባል ልጃቸው እንግዲህ ፊት ለፊታቸው መጥቶ እናቴን አድን እያላቸው ነው እሳቸውም እንግዲህ ልታስገድደኝ ነው? እሰጣለሁ፣ ግን ምንም አይነት ንብረት የለኝም እኮ አሁን ምንም ጊዜ በቅርብ ጊዜ ነው ድርጅቱን የተቀበልኩት፣ ምንም አይነት ነገር የለውም እያለ ሲነግር፣ እባክህ አታስመስል ታመጣ እንደ አምጣ ያለዛ ሽጥና ሽጠ፣ ግማሹ የኔ ሀብት ነው፣ እና እናቴን ሳትሞት ቢ ማሳከም እፈልጋለሁ እያለ እያጨናነቃቸው ነው። ይህን ደግሞ ጽናትንስ ምን ላደርጋት ነው? ለጽናት ምን ልላት ነው? እያሉ ነበር የሚጠይቁት እማውቀው ጉዳይ የለኝም አለ ናትናኤል። እንግዲህ ሮቤል እናቱን እያ እያሳከመ እያለ ወይዘሮ ሩማና ገብታ እንግዲህ ትራስ አንስታ አንቺ መኖር የለብሽም፣ አንቺ ካልሞትሽ ናትናኢል በንብረቱን ሊያገኝ አይችልም። ንብረቱን ናትናኢል ሲያገኝ እኔ እኩል እሱ ጋር ስለምካፈል አንቺ ማስወገድ ያለብኝ ብላ ከተኛችበት ሆስፒታል ገብታ በትራስ አፍናት ወጥታለች። ይሄንንም ካደረገ በኋላ እቤት ሂዳ ምን አድርጌ ነው የመጣሁት እያለች ራሷን እየተጸጸተች ነበር። መሞት የለባትም፣ ለምንድን ነው መግደል ማስወገድ አልነበረብኝም እያለች ነበረ። ሆኖም ግን ቤት መጥታ እማዬ ምን ሁነች ነው ተቀይረሻል፣ እኔ ግራ ገብቶኛ፣ ለምንድን ነው እንደዚህ ምትሆኙ? እኔ አንቺን ካጣሁ ምን ልሆን ነው እያለ ብሌንም በተደጋጋሚ ተጠይቃታለች። የልጅቷን ጥያቄ ለመመለስ ስትጨነቅ ነበር። እንዴት የነሮቤልን እናት አስወግጃት መጣሁ ተሳሳትኩ እያለች ስትጸጸት የነበረው። ከዛም በኋላ ሮቤል ቁጭ ብሎ ብሌን ምግብ ይዛለት ሂዳ ናት ና ብላ ስትለው አልበላም ብሎ ብድግ ብሎ ወደ እናቱ ገባ። ግን እናቲቱ ፈጣሪ ረዳና ህይወታቸው አላለፈም። በሚገርም ሁኔታ ወይዘሮ ሩማና ግን አጨረስኳት ብላ ነበር የወጣችሁ። ከዛ በኋላ ናብላ ቢሉት አልበላም ሲል ሮቤልን ማጉረስ ጀመረች። ብሌን ለእሱ ምግብ ለመስራት ነው ደፍ ደፍ ስትያደርሺው አንቺ ለራስሽ አትሆኝም እንጂ ለሰው ትሆኛለሽ እያለች እናቷም ስትውሰድ ባታለች። ከዛ ሮቤል ታሪኩን እንዲህ ሲል ጀመረላት። እሱ ለየት ያለ ሰው ነው። ለእናቴ ልዩን ቦታ አለው። ምክንያቱም እሱ በሰው ሀገር ላይ ነው የተወለደው። አባቱን አያቅም። ማለትም ከነበረበት ክፍለ ሀገር ወደ ሌላ ክፍለ ሀገር የዩኒቨርሲቲ ተማሪ ሄዳ በምሄር ነው ወይዘሮ አስካል ከአቶ ግርማ የወለዱት ሆኖም ለዘለመናት እንግዲህ አባት የማንነው እያለ ሲያስቸግራት፣ የኔን አባት አገባች። የኔን አባት አግብታ ለሶስት ዓመት ያክል በጣም ነበር አባት የሚወደው ብላኛለች። ታሪኩን ስሰማ ከዛ እኔ ተረገዝኩ። እኔ ስረገዝ ራሱ ስም ለማውጣት ይሽቀዳደሙ ነበር ይጣሉ ነበር ሆኖም ግን አባቴ በድንገት በሰው እጅ አለፈ እኔንም ሳያየኝ ህይወቱ አለፈ ከዛ በኋላ ግን የመጨረሻ ቃሉ ናትናኢል አደራህን የእናትህን እና የሮቤልን ነገር አደራ የሚል አደራ ነበር የተረከበው ያን አደራ ስለሚያስጨንቀው ነው ከሰው ጋር መቅረብ የማይፈልገው ሲል አጫወታት ብሌንም በጣም አዘነች። እንግዲህ አጋሽ ግርማም የዛን ሰዓት እንግዲህ ይህን ነገር ከፈጸሙ በኋላ ልጅ አለ ብለው ዞሮ አለመጠየቃቸውም ትልቅ ስህተት ሆነባቸው። ሮማንም ተመልሳ ሄዳ እንዴት አላስወገድኩሽም? አንቺ ጋቂም ይዤብሻለሁ። እኔና አንቺ ተማሪ ሆነን እኔ በጣም ግርማን ወደው ነበር፣ አፈቅረው ነበር። እሱ ግን በፍጹም አፈቅረኝም ነበር፣ ግን አንቺ ወሰርሽብኝ። ስለዚህ ያንን እበቀልሻለው፣ አጠፋሻለሁ፣ አሁንም አትኖሪም እያለች ዝትባት ነበረ። እኔ አንቺ ለማስወገድ እተባብርሻለሁ፣ ለዚህ ማጎበዘኝ እያሌ ስትል ድንገት ናትናኢል ይገባል። አንቺ እዚህ ወዳጅ ይመስል ምን ያመጣሻል? እዚህ ከእናቴ ጎን እንዳይሽ አልፈልግም ሲል ሮማን እናት ናይል ይናገራታል። ወይዘሮ ሮማን ደግሞ እኔ እኮ የእናቴ ቅርብ ጓደኛ ስዘምበይ አታስነስይ። አንቺና እኔን ያገናኝን ነገር አንድ ነገር ነው። ለእናቴ ጥሩ ጎን እንደሌለሽ አውቃለሁ። ሁለተኛ እንዳትመጭ ስትል፣ ለማንኛውም ምሽት እንገናኝ፣ እጠብቅሃለሁ፣ እደውልልሃለሁ ስትል ሮማና ትወጣለች። ጽናት እና ባቢ እንግዲህ የነ ሮቤል እናት ለማየት ወደ ሆስፒታል ሄዱ። ሄደው ሲጠይቁ ግን ነቅለ ተከላውን ለማረግ ብዙ ገንዘብ እንደሚያስፈልጋቸው ሲነግሯቸው በጣም አዘኑ። ባቢም ሰው ጋር እኮ ቢግባባ ኑሮ ነገሮች ይፈቀዱ ነበር ሲል አንዳንድ ጊዜ ችግርን ለሰው ስትናገር ችግር ይባባሳል የሚል አባባል አለው አለው በጣም አዘነ። ጽናት የእናት ነገር ስላጣችሁ በነሱም እናት እያዘነች እስኪ እሱን ላናግረው ስትል ወደ እሱ ወደ ናትናኢል ትሄዳለች። ናትናኢልንም ሁሉንም እሷን በእናቷ ማጣት እንዳጣቻትና እናቷን በልጅነቷ እንደሞት እንደ አስወገዱባት ሰዎች ነገረቻት። እሺ እናትሽን ያስወገደልች ሰው እንዴት ሆነ? ሲል ያው አጎቴ አስወገዳት አለችው ማለት ነው። ግን ለሁለተኛ ጊዜ አግኝቻት ነበር ለተወሰነ ጊዜም ቢሆን አግኝቻ ሳላቅ፣ ግን መልሳ ደግሞ አስወገዱብኝ። ለፎቅ ላይ ወርውረዋት ነበረ። እንደዛ ሁና ግን አካሏ ተጎድሎ ተቀምጣ ነበር። እኔ ለብዙ ዓመት አላቅም ነበር። በኋላ ግን ይሁን ሁሉ ሰማሁኝ። ለመጨረሻ ግን እንዲቀብራት እድሉን አገኘሁ ስትል አጫወተችው። በጣም አዘነ። በዚህ ጊዜ ደግሞ ባቢ ተደብቆ ያዳምጣቸው ነበር። እነሱም የሚያወሩት ብሶታቸውን ነበር፣ የእናትነታቸውን ግን። እሱ ወደ ሌላ ነገር ተቀየረበት። ባቢ በጣም ተበሳጨ፣ ተናደደ። አይዞች ተባብለው ተጽናንተው ሲተቃቀፉ ጭራሽ በጣም ነበር ባቢ የቀናውና የተናደደው። እነሱ እህትና ወንድም መሆናቸውን ጭራሽ አላወቀም። ግን ጽናትና ናትናኢል እንግዲህ እህትና አማች ናቸው። ናትናኢል ያውቃል፣ ጽናት ግን አታውቅም። ናትናኢል ወደ ጋሽ ግርማ ቢሮ ሄዶ እናቱን ግዴታ እንዲያሳክሙለት ይጠይቃል። የኔ ልጅ ሲሉትም የኔ ልጅ አትበለኝ፣ ልጅ አይደለሁም አስካል ሲል እናቴን አትጥራት፣ በአንታፋት ትጠራም በሚል አፋቸውን ያስይዘዋል። ይህ ድርጅት ምንም አይነት ገንዘብ የለውም ግን አሁን ነው የጀመረው። ጽናት ትሙት ብለው ቢምሉለትም አይመለከተኝም፣ አንተ ብትክድ ደማችን አንድ ነው። እዚህ ድርጅት ውስጥ የራሴ ድርሻ አለኝ። አንድ ቀን ሰጥቻሃለሁኝ፣ አስበህ ቶሎ እንድትመልስልኝ እና ድርጅቱን ሽጠ እናቴን ሳታልፍብኝ እንዳሳክም እፈልጋለሁ። አስብበት ብሎ ጮሆ ወጣበት። ከናት ናይል ጋር ስተቃቀፍ የቀናው ባቢ እንግዲህ ሰርፕራይዝ ሊያረጋት ጽናትን ወሰነ። ለሮቤል አማከረው። ሮቤልም አድርጋት፣ ደው ምሽት ጋብዛት አለው። እሱም ደውሎ ምሽ ብሌንጋ ቁጭ ብለው እየተጫወቱ ስልክ ደውሎ ለምሽት ፕሮግራም እንዳለው ነገራት። ጽኑ ተደሰተች። በጣም አመሰግናለሁ አለች። ግን አንድ ነገር አሳስባት የራት ግብዣ ልብስ የለኝም ስትል ከብሌንጋ ተመካከሩ። ቢሆንም ችግር የለውም አይዞች ተባብለው እንግዲህ ምሽት ላይ ተቀጣጥረው እንዳሉ አባቷን ለማስፈቀድ ወደ ቢሮ ትሄዳለች። ቢሮ ሂዳ አባቷን አንድ ቦታ ዛሬ ምሽት እራት ግብዣ ልጋበዝ ነበር እያለች ስታማክራቸው ምን ችግር አለ እያሉ ሲያወሩ ድንገት ናትናኤል ይገባል። ናትናኤል ይገባና ጽናት አንድ ነገር ከአንቺ ጋር ልነጋገር እፈልጋለሁ ሲል አቶ ግርማ አይኑ ፈጠጠ። ከኔ ጋ አለች፣ እሷም አዎ አላት። እንግዲህ ሁሉንም ሚስጥር ዝርግፍ ግፍ አድርጎ ለጽናት ነገራት። ጽናት እንግዲህ የምሽቱ ግብዣዋ ወደ ሀዘን ተቀየረ። ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ጽናት እንግዲህ ናትናኢል ወንድሟ መሆኑን አውቃለች። እንግዲህ አባቷ ክፉ መሆኑን ለሷ ጦርነት እንጂ፣ ለሌላው ደግሞ ክፉ መሆኑን ሁሉ ሲነግራት አባዬን እኮ ሰክሮ ነው ብዬ ነው እንጂ ህን ነገር ሲጀምርልኝ ሰምቼው ነበር ስትል እራሷን ታዘበች። አባቴ ክፉ ሰውን ሀንተለካ እንደዚህ አይነት ሰውን እንዴ ሰውን በድሎሃል ብላ በጣም ተበሳጨች። እንግዲህ ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ስትከታተሉ ስለ ከልብ አመሰግናለሁ።